ጉዳይ የለም። አሁን ይልቁኑ ማዘር ያለችበትን ክንጭ ምናምን ስለደረስኩበት የት አካባቢ ተብሎ ሰላም ሰላም! ውድ የሳሚ ቤተሰቦች እንደምንድናችሁ? እንግዲህ ዛሬ ምልበላችሁ በአዲስ ቪዲዮ እንዳልልም ያው ትንሽ የሚደብር ሁኔታ ላይ ሁኜ ነው የመጣሁት። እና ሰሞኑን ከሳሚ ጋር የነበረውን ቪዲዮ አይታችኋል። እናቱ ከጠፋች ወዲህ ጥሩም እንትን ላይ አይደለም ያለው ትንሽ። አሁን ላይ ያለበት ሁኔታ በጣም የሚያስጠላ የሚባል ሁኔታ ላይ ነው ያለው። እና ደውዬለት ነበረ ደውዬለት ያው የቤት ኪራይም ሳይከፍል እንደቀረም ሰሞኑን ከቪዲዮ ውጭ አውርተን ነበር ከካሜራ ጀርባ። እና ምንም ስምምነት የለም ነበረ አካሪዎቹ ብሩን እንድታመጣ የኪራውን ብር እያሉት ነበር እና ምንም ብር እንዳልሞላለት ያለውን ነገር ሁኔታ አውርቶኝ ነበረ። ከቤትም እንደወጣ ነበር የነገረኝ እና ያለው አካባቢ ነግሮኛል። ከነሱ ወጣ ብሎ ነው የነገረኝ። ግን አሁን ወደ ሱ እየሄድኩ ነበር እና ይህ ልጅ እኔ ምን ልበላችሁ አሁን ላይ ያለበት ሁኔታም ጥሩ አይደለም። በሚችለው አቅም እኔ ራሴ ለማገዝ ሞክራለሁ። ምንም ቢሆን ሳሚ ወንድሜ ማለት ነው። እና እስኪ ደውዬለት ያለበትን ቦታ ማወቅ ስላልቻልኩኝ አካባቢውን የነገረኝ እንጂ ያለበት ቦታ አላወቅኩኝም። ጓደኛው ጋር እንዳለ ነው የነገረኝ። እስኪ ለማንኛውም እንግዲህ ውድ ቤተሰቦቼ አብራችሁኙኑ። እንግዲህ እስኪ ብቻ እሱን እናገኘዋለን ብዬ አስባለሁ። ወዴት አካባቢ ምን የሚባል ሰፈር ማሆን ያነው? እናተ ሰው ፈልጌ እንኳን ማገኘ አረ ደርሻለሁ ያልከኝ ቦታ ግን ምንም የለም፣ ጭር ያለ ነው። እሺ አዎ፣ የሆነ ቆርቆሮ ያለው የሆነ ቤት አለች ብቻ እንትን ያላት። አዎ እሱ ጋ ቁሚያለሁ። እሺ ቶሎ ናት። እሺ እንግዲህ ውድ ቤት ያለሁበትን ላይ ረዋለው የመጣ ነው መሰለኝ። ሰው ልጅ አይ ሰው ተጠፋፋል። ለማንም ለራስ ነው እንጂ እኔ ራሱ ቪዲዮ ለመቅረጽ እያሰብኩ በጣም ምሽ ምን አዲስ ነገር አለ? አሁን ስለገኝ አራን አዲስ ነገር እ እንዳለው ነው አቀሉ ነው እኔ ፋሚሊዎች አስባለሁ ምናምን ብዬ ቪዲዮ ልሰራ ነበረ። ያው ነገሮች ስላልተመቻቹልኝ ከዛም ከቤትም ስለወጣውና እኮ አሁን እኮ ነው እኮ ደውለህ ስትነግረኝ ነው ከቤትም እንደወጣ ያለውን ነገር ሁሉ። ቆይ ምንድነው ያለው ሰውየው? በቃ የቤት ኪራይ አልከፈልኩም። ያ እሷም እንዶር ከምናምን ሆነ ብዙ እጪ ምናምን ስላለብኝ አልከፈልኩም የቤት ኪራይ እና በቃ በዛ በዛም ታጣላ ከሰውዮ ጋር እና ካልከፈልክ ወይ አዲ ምናምን ሲለኝ በቃ እኔም ከሱ ጋር ማለት እንትን ማለት አልፈለኩም እና ወጣ። እሺ፣ አሁን ቆይ በሩ ተቆልፎ ነው ያለው ወይስ? አይ ቆላልፍ ያለው መቆል በቃ ውስጥ እኮ እና ታዲያ ሰውየው ታዲያ ቁልፍም የለውም አውጥቶ ሌላ ነገር እንዳያደርግ፣ አይ የለውም ቁልፍ የለውም። የገባን ጊዜ ያስቀይረናል በርግጥ ግን ቁልፍ እንኳን የለውም። እኔ ሉላ የሆነው ነገር እኮ ነው አይደል ግን አሁን እኔ እሷ ነገር ነው እያሳሰበኛለሁ ታውቃለህ፣ ምን እንደሆነች እራሱ እኔ እንጃ ወይ የተገለጸልን ነገር የለም። ያስፈራል በጣም ብቻ እሻውን ምን ልታረግ መጣ? ማን አለ ብለህ መጣ? እኔን ቆይ፣ እኔ ወይ ምንም እኔ የማይታወቅ ቦታ መተህ አንድ ነገር ብትሆንስ? እሻውን ማን ጋር ነው ያደርክስ? ያለ ጓደኛዬ እ ጌታቸው ደዛ ነው ሉላ፣ እኔ ካንተ በእንዳንተ እንኳን መጥቶ እኮ ይጠይቀኛል። ታውቃለህ፣ በዙሪያችን የነበሩ ሰዎች እንዳለ ነው ይሰሽ። በደህናው ጊዜ አታውቃለህ፣ በዙሪያችን ብዙ ሰዎች ነበሩ። ግን አሁን እሱ አምሳት ኖር እኔም ችግር ውስጥ ገባ እና እኔ በዚህ አጋጣሚ በጣም በቃ ስለ ሰው ራሱ የተማርኩበት ጊዜ። ያልፋል እኮ አውቃለሁ፣ ግን ነገሮች መደራረባቸው ነው እንደዚህ ንጎሶኩ ላይ ያደርገኝ ገባ አው አይደለማ፣ በቃ የሰው ልጅ ሁሌም ጥቅመኛ ነው። ካንተ ጥቅም እስካላገኘ ድረስ ሁሉም ሰው ይሸሻል። አንተ ደግሞ ያኔ በቃ ጥቅም የነበረ ያኔ እናትህ በነበረች ሰዓት ነው። አሁን ላይ አንተ ባለህበት ደረጃ ለሰው መጥቀም አትችልም። ላንተ ሰው ያስፈልግሃል። እሺ አሁን ምን ልጁስ እሺ ቤተሰብ አለው? ልጁ ጓደኛ? አይ ብቻውን ነው እዚህ የሚኖረው እና ያው እንግዲህ ከነገሮች እስኪ ስታከሉ እሱ ጋር ገንዘብ ምናምን አስልከና ከየት ነው የምታስተይከው? አክስቶች ይልኩልኝ እና ብቻ ነገሮች ከባድ ናቸው። ያልፋል ሁሉም ነገር በእግዚአብሔር ደግሞ ተማመናለሁ። ማለፍ እኮ አይቀርም። ግን ሳሚ እኔ ያለህበት አሁንም ሳይ ጥሩ ሁኔታ ላይ አይደለም

እውነት እግዚአብሔርን ስለፈራ ነው እንጂ ብዙ ነገር የማስብበት ጊዜ ነበር። ሆነ ግን ደግሞ በቃ እኔ እግዚአብሔርን ማሳፈር አልፈልግም፣ ማሳዘን አልፈልግም። በቃ ነገሮችን ፈተና ናቸው በትዕግስት ለማለፍ ነው እየጣርኩ ያለሁት እንጂ እውነት በጣም ከፍቶኛል። እናትን ያክል ነገር እሺ የሆነ ቴክስት እንኳን አጥፍም እኔ እንደዚህ አይነት ቦታ ነን ብላ እኔ ነገሮችን እናቴን ማጣትም እኮ አንድ ነገር ነው። ነገሮች ደግሞ እንዲህ ሲገለባብጡ አስበው ሳሚ። እኔ እኮ ይገባኛል፣ አይደለም እኔ እኮ ሳይገባኝ ቀርቶ አይደለም ሳሚ። ብቻ በቃ እንትናን ብቻ አይደለችም፣ ለእኔም እኮ ነች። በቃ እኔ አሁን አንተን እራሱ በጣም አመስገን ፈልጋለሁ ማንም ዞር ብላ ያላየኝ ሰዓት ነ በቃ በተቸገርኩበት ጊዜ ላይ ስለተገኘልኝ አመሰግናለሁ። ማንም ቼክ ባላረገኝ ሰዓት ማለት ሁሉም በዙሪያችን የነበሩ ሰዎች እንዳለ ሁሉም ፊታቸውን በቃ ሉላ ስማ፣ እኔ የእኔ ፋሚሊዎች ናቸው። አዎ በቃ እኔ ፋሚሊዎቼ፣ ያው ሌላም ቪዲዮዎች እሰራላቸዋለሁ ያለውን ነገር ልሰራ ነበር ልኡል ባይመጣ ኖሩ እንደውም አሁን አንተ እመጣለሁ ምናምን ስትለኝ እንደውለ በቃ ቪዲዮን እንስራ ያለውበትን ሁኔታ ብዙ ቀን ሆነኝ ከሰራው እራሱ ቪዲዮ ነገሮች ስላልተመቻችልኝ ነው። ከዛም ቤት ስወጣ ምናምን አልተመቻችልኝም። ለዛም እና ቤተሰቦቼ ያው እኔ እናንተን ማስጨነቅ አልፈልግም ግን እንግዲህ እግዚአብሔር የፈቀደውን ነው የሚያደርገው። እናቴንም በቃ እንደማገኛት ተስፋ አለኝ። ከአሁን በኋላ እንደዚህ አይነት ቪዲዮ ላልሰራላችሁ ይችላሉ ወይ? እሷን ካላገኛት ምናምን ዩቲውብ ላይ እንዳልመጣ ይችላለ እና እቃሉ ለአለማኛ እንዳይመሽን በአንተም በጣም ከሩቅ ይመጣ ልጁን እንኳን ልየው እያሳል እንድ